ሰላም ቤተሰብ እንዴት ናችሁ? ደና ናችሁ ወይ አላችሁ ወይ? እንግዲህ ብሩኬ ሲታይ እግዚአብሔር ይመስገን ደና ይመስላል። ለዚህ ያበቃው እግዚአብሔር ክብር ምስጋና ይግባው ማለት ነው። ሌላኛው ደግሞ በሀይሚና በብሩኬ ህይወት ገብታችሁ የምታባሉት እናንተ ማለት ነው። ማን ቤት ናችሁ ማለት ይሄ ነገር ማለት ነው የተለመደ ነው፣ በሁሉም ላይ ማለት ነው። ገባቸው አይደል? በሀይሚና በብሩኬ ብቻ አለ በሩታና በአብርሽም በሁሉም ዩቱበሮች መሀል ላይ የሆነ ነገር አይጠፋም ማለት ነው። ለምን እንደሆነ አላቅም። ገብቶ በእነሱ ስም ምን እንደሚያደርጉ አላቅም። ብቻ እኔ የሆነን ለመናገር በሰው ህይወት ውስጥ ገብቶ የሚያዘባርቅ ሰው አይመችኝም። ገባቸው አለ። ሲጀመር እኔ ትክክለኛ ህይወቴ ላይ እኔ ወሬ አልሰማም ገባችሁ አይደለ ትክክለኛ ህይወቴ ላይ ስላችሁ ማለት እንደ ዩቱበሮች ብሆን እኔ እንደዚህ አላደርግም ገባችሁ አሁን እኔ ማንም ሰው ወሬ አያቀብለኝም ሲቀጥል ደግሞ ማንም ጓደኛ የለኝም ገባችሁ ከኢትዮጵያም ቢሆን ደውሎ የሚናግረኝ እዚህም ቢሆን እንደዚህ እንደዚህ የሚለኝ ጓደኛ የለኝም በዚህ አጋጣሚ የሴትም የወንድም ጓደኛ የለኝም እኔ ማለት ነው ከእህቴ በስተቀር ገባችሁ ጓደኛ የምታበዙ ሰዎች ራቁ ምንም አይጠቅማችሁ ምንም ምንም አይጠቅማችሁ ምንም አያደረግላችሁ። ገባችሁ? እኔ የዩቱብ ጓደኞቼ አሉ፣ ሰ ሎርማን ነው በቃ ሀይ ሀይ ምንባል ወይም ደግሞ ሰላም ምንባል እንጂ ይህ ከልቤ የምጓደድ ከልቤ እንትን የምል ጓደኛ የለኝም፣ ስለ ጓደኛ ስለማቅ ማለት ነው። እና እንግዲህ ሀይሚና ብሩኬ ሕይወት ገብታችሁ የምታደባልቁ አንቺ ተይ አንተ ተው እንደዚህ ነው እንደዚህ ነው የምትሉ ሰዎች ምን ቤት ናችሁ ማለት ነው። መለያየት ስለፈለግሽ ነው የሚለው ላይ በጣም አሁንም ቢሆን ሌላ ጭቅጭቅ አቁምና በቃ ወደ መፍትሄ መሄድ ልክ ነህ ስላለ ነው አይደል? ልጁ ይታመም የእናንተ ጭቅጭቅ ይስማ። ቆይ እዚህ መታችሁ። እኔ በጣም ነው የምትገርሙኝ። የኦነድ ለመናገር ዩቱበሮች በዚህ ልክ ሆዳሞች መሆናችሁ እኔ በጣም ነው ማዝ ነው ማለት ነው በጣም አሁን። ሩታ አራስ ናት ገና ማለት ነው፣ ግን በዚህ ገና አቁሟት ምናምን ገና ህፃኑን ምናምን። በቃ አራስ ሆና ክፍል ውስጥ እንደዚህ መቅረጽ ምናምን ምን ችግር አሉ? አንዱ ክርስትና ሲያልቆ ስትወጣ ድረስ ካሜራ ቢቆም፣ ቆይ ትሞታላችሁ? ገንዘቡ ቢቆም ማለት ነው ምን ትሆናላችሁ? ያለሷ ብሰሩ ራሱ ማለት ነው። ያለ ግን በጣም ነው የምትገርሙኝ። ማለት ነው ለብር፣ በዚህ ልክ መንሰፍሰፍ። እግዚአብሔር እየሰጠውን ከባረከላችሁ በቂ ነው። አይታችኋል፣ ጋና ላይ ከመቼ ነው የቻይና ሞል እንዴት እንደተቃጠለ አይታችኋል? አ አይታችኋል ያ ሁሉ በአንዴ አይታችኋል። ልጅቷ ግን ባለቤቷ እንዴት ቆማ እንደቀራች እንዲሁም አስባችሁ፣ ሰው ደግፎ እያለቀሰች ነበረ። ግን ሌላ ሰው ቢሆን አስቡ እስቲ፣ ያ ሁሉ ሞልን የሚያክል ሙሉ ወንድሞ አስቡ ንብረት እንደዚህ ነው። ገንዘብ እንደዚህ ነው፣ በአንዴ ይሄዳል፣ በአንዴ ይመጣል። ስለዚህ አሁን ብሩኬ ታሟል፣ ገባቸው። አይ ነው አውቃለው። ብሩኬ ቢቀር ወይ እናንተ ብትቀሩ አንድ ቀን ምን ሆኖ ነው ብለን እናስባለን ወይ ያስባሉ ብላችሁ ነው የመጣችሁት? ግን ትንሽ እረፍት ብታደርጉ ምን አለበት? ስትታምሙ ታምሜ ነው እንነግራቸው። በትክቶክ ኢንስታግራም፣ ሁሉም ነገር አለ። ትንሽ ነገር መጽሐፍ፣ ደህና ነኝ፣ ዛሬ ለውጣለሁ አለቅ። ምን ችግር አለው? ብታርፉ ምን ችግር አለው? ምን ትሆናላችሁ?

የሴት ጥፊ ታሙን በጥፊ መተች፣ ምናምን ወንዶች ልጆች ማለት ነው እናንተ። እኛ ስትቀጠቅጡ በሀለንጋ የሆነ በዱላ ሆነ በጥፊ ሆነ በቦክስ እንደፈለጋችሁ ስትቀጠቅጡ እኛ እንደ እባብ ነው፣ ለእናንተ ሚስቶች ወይም ደሞ እህቶች ወይም ደሞ ሴቶች ማለት ነው። ገባችሁ አይደለ? ወንዶች ግን ስንሽ ስትመቱ ትንሽ በጥፊ የሆነ ነገር ስትሆኑ፣ እንዴት በጥፊ ትመተኛለች? እኔ እኮ ወንድ ልጅ እኛ ሴት ልጅ አይደለንም። ሴት ልጅ ትቀጥቀጥ ተብለዋል እንዴ? ስትል ይገሩ በምን መጻፍ ነው። እኛ ስትቀጠቅጡ እኛ ስትመቱ ምንም አይመስላችሁም። ግን ሀይሚ አሁን በጥፊ ስለመተች አመመ እ አመመ ታው እንጂ ምን አይነቶች ናቸው? አልታየና ማለቱ ነው ጥፋተኛ፣ ምንም የሚያውቀው ነገር የለም ብሩኬ። እኔ አሁን አንተ ስለታመምኩኝ ወይም ደግሞ የሆነ ነገሮች ላይ ማለፍ ስለፈለግኩ እየተውኳቸው ነገሮች ስላሉ እንጂ ምንም ያለቀ ነገር ኖሮ አይደለም። ግን እኔ መተው ስለምፈልግ ነው። አሁን አታስጨወኝ፣ ስላመመህ እኔ ሌላ ነገር ማውራት አልፈልግም። ወይ ወይ፣ ሁሉም ሰው ላይ በቃ ሁሉም ሰው ላይ ለመፍረድ ነው የሞከረው። በእኔ ቦታ ሆኖ ለማየት አንድ ሰው አላየሁም እስካሁን ድረስ እንኳን። እሷ ደግሞ ማወቅ የምትፈልገውን ነገር ለአንተ ስጠይቀህ የማወቅ መብት አላት። እሱን ታውቃለህ አይደል? እሱን አሁን እኛ ነው አሁን ቆይ፣ ስለታመመ ነው የምጠይቅ የመጣችሁት ወይስ እንዴት ነው ነገሩ? ይኸው ሀይሚና ብሩኬንም ነገር የቀሰቀሳችሁት ለዚህ ነው እኮ ህይወት፣ መሀላችሁ ላይ ሰው አታስገቡ የምለው ማለት ነው። ሀይሚና ብሩ ይኸው አሪፍ ነበሩ። አሁን ጥሩ ነበሩ። ትናንትና አይታችኋል፣ እንዴት እያንከባከበች የነበረው ሁሉም ነገር አነሳ ማለት ነው። ግን ይኸው መጡ እነዚህ ደግሞ

ከዚህ ቤት ራሱ ትንሽ ልቆይና ነው መውጣት የለም። ነገር አያችሁት? አሁን ሁሉ ነገር እያንከባከበች ነበረ። ጥሩ ላይ ነበሩ ሀይሚና ብሩኬ። ግን እነዚህ መጡ። ያው ህይወታችሁን እያበላሹ ነው። ምን እንጂ ከእነሱ ህይወት የሆነ ስታበላሹ፣ የሆነ ስታጨቃጨቁ፣ ስታጣሉ፣ የሆን ነገር የምታገኙ ይመስለኛል።

ትናንትና እኮ ተናግሬያለሁ። ለምክንያት ነው ሁለቱም ብሩኬ ታመመው ይታረቃሉ ብዬ አስቤ ነበር። ግን አሁን እነዚህ መጡ፣ ነገሩን እንቀሰቀሱ ሊያዩ እንደመጡ ሰው ማለት ነው። በዛ ላይ ደግሞ በጥፊ የተመታው እኔ ነኝ ጥፍ በጥፊ የተመታው እኔ ነኝ። ይቅርታ መጠየቅ አለብኝ እንጂ ይቅርታ አልጠይቅም ምናምን። ሲጀመር አንተ ማን ቤት ነህ? እና ነው እነሱን ለማስታረቅ፣ እነሱን ለማስታረቅ ከሆንክ ደግሞ በአንዱ ወገን ሆነ ደግሞ መምጣት የለብም አለቃ። ስለ ሁለቱም ጥፋተኛ ስለሁለቱም መናገር እንጂ አንቺ ጥፋተኛ ነሽ ወይ ልትተዩ ነው ወይ ምን ፈልገሽ ነው ምናምን አይባልም። ጥፋተኛ ራስ ነው አይደለም

ልጅ ራሱ ምንድ ነው የሚፈልገው? ብሩኬ እንደታመመ በቪዲዮ አይቶ እንትን ይዞ መጣ መሰለኝ፣ ሙዝ ምናምን ይመስለኛል። እንደዛ ነው ወይም ደግሞ ይቅርታ ሊጠይቅ እንደዛ ነገር ምትፈልገው ነገር አለ

የሆነ ለምናገር ልጁ የመጣ ይመስለኛል። ቤተሰብ ብሩኬ እንደታመመ በቪዲዮ አይተው የሆነ ብርቱካን ምናምን ይዘው መጣ መሰለኝ። ሲቀጥል ብሩኬንም ይቅርታ ሊጠይቅ የመጣ ይመስለኛል። እንደዛ ነው ያስተሳሰበው ያሰብኩት፣ ምክንያቱም ስላስወጡት ማለት ነው። ብቻ ሲቀጥል መሀላችሁ ላይ ሰው አታስገቡ። ትናንትና ጥሩ ነበራችሁ፣ ይኸም ሰው መጣ፣ ህይወታቸውን በጠበጡ ማለት ነው። በተረፈ የእኔ ቤተሰብ ሙሉን ያላያችሁ ሰዎች ገብታችሁ ብሩኬ ቤት ቪዲዮ ማየት ትችላላችሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።